ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በአጭር ቪዲዮ ተመልሰናል። በዚህ ቪዲዮ መንፈሳዊ ሰው የሚባለው ምን አይነት ሰው እንደሆነ በአጭሩ እንመለከታለን። ይህን ስል ወሬውን ሳይሆን በተግባር የሚገለጸውን ለማለት ነው። መንፈሳዊ ሰው ስፍር ቁጥር የሌላቸው መከራዎች ቢያጋጥሙትም ፈጽሞ የማይጠራጠር በአንዳቸው እንኳን የማይሸነፍ ነው። ብዙ መከራ ሊያጋጥም ይችላል፣ ድህነት፣ ማጣት፣ በሽታ ምናልባት በሰው ዘንድ ንቀትና ስድብን ሊያስተናግድ ይችላል። እነዚህ ግን ለክብር የሚያበቁ መሆናቸውን በመረዳት በትግስት የሚቀበል ሰው ነው። አንዳንዴ በደዌ በሽታ ሊያዝ ይችላል። ሰዎች ሊያፊዙበትና ሊስኩበት ይችላሉ። ይህንንና መሰል መከራዎች ቢያጋጥሙትም ንቆ ማለፍ የሚችል በእውነት እርሱ መንፈሳዊ ሰው ነው። ቅዱስ አጥናቲዎስ ከመንበረ ሲመቱ አምስት ጊዜ ተሰዷል። በዚህ ጊዜ አንድ አባት በቃ አትናቲዎስ ወይ አለም እጅግ ጠልቶዋል አለው ቅዱስ አትናቲዮስም እኔም አለምን ጠልቼዋለሁ በማለም መለሰ አለምንና የአለምን ፍቶት የጠላ እርሱ መንፈሳዊ ሰው ነው እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ደግፉ እንዲሁም ይህን ቪዲዮ ይጠቅመዋል ብላችሁ ላስባችሁ ለሰው ሼር አድርጉት መልካም ጊዜ